ሰላም ክቡራትና ክቡራን ገፄ ተከታታዮች እንደምን አላችሁልኝ? እኔ ሰላም ነኝ። በያላችሁበት ቦታ ሰላማችሁ ብዝት ብዝት ይበልልኝ። እዛ ደግሞ በአዲስ ንስ አስመጥቻለሁ ማለት ነው፣ ይኸውም የጨጓራ ህመም ምንድን ነው፣ መፍትሄውስ ምንድን ነው፣ ምክንያቶቹስ ምንድን ናቸው፣ ምልክቶቹስ ምንድን ናቸው፣ በቤታችን እንዴት አድርገን እራሳችን ማከም እንችላለን የሚለውን ነገር አብረን የምናይ ነው የሚሆነው ማለት ነው በዚህ ቪዲዮ። ይህንን ቪዲዮ እስከ መጨረሻው ድረስ በማየት አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም የደወል ምልክቷን በመንከት ቤተሰቡን ማለት ነው እንግዲህ ከላይ በርዕሱ እንደገለጽኩላችሁ ማለት ነው ብዙ ሰዎች የጨጓራ ህመም አለብኝ ወይም ገላይ የጨጓራ ህመም አለበት ጨጓራ ምናምን ሲባል እንሰማለን ማለት ነው። ጨጓራ ምንድነው የሚለውን ነገር እስ በትንሹ እንመልከት እና ሌላው እንቀጠላለን ማለት ነው። ጨጓራ ወይም እስቶማክ ማለት በሰውነታችን ውስጥ ከምግብ ማስተላለፊያ ቱቦ ኢሶፋገስ፣ እና ትንሽ አንጀት ስሞ ኢንተስታይን መካከል የሚገኝ ዋነኛ የምግብን ለመፍጨት የሚያገለግል ውስጥ አካል ነው ማለት ነው። ከብዙ የሰውነታችን ክፍል የሚለየው በውስጡ ተፈጥሯዊ አሲድ ስላለው ነው። ይሄን ጨጓራችንን ማለት ነው። ይህ ተፈጥሯዊ አሲድ በጥንቃቄ ለመከላከልና ከጉዳት ለመከላከል ጨጓራ ጠንከር ባለ ልባስ የተሸፈነ ነው። በተጨማሪም ይህን የሚያግዝ እንደ ፕሮስታግላዲን ያሉ ንጥረ ነገሮች በውስጡ ይዟል ማለት ነው። ጨጓራችን እንግዲህ ጨጓራ እንደዚህ መሆኑን ካወቅን ማለት ነው የጨጓራ ህመም እንዴት ይከሰታል የሚለውን ደግሞ በትንሹ እንመልከት ማለት ነው። የጨጓራ ህመም እጅግ በጣም ብዙ ምክንያቶች ሊያስነሱት ይችላሉ ማለት ነው። ከነዚህም ዋና ዋናዎቹና አብዛኛውን ጊዜ ሊያስነሱት የሚችሉትን ነገር ስንመለከት የመጀመሪያው አልኮል ነው ማለት ነው። አልኮል እንግዲህ አብዛኛውን ሰው የጨጓራ በሽተኛ ያደረገ ነው ማለት ነው። ሌላው ከባድ ማስታወክ ካለ እንደዚው ጨጓራችን ሊነካ ይችላል ማለት ነው። ሌላው ከባድ ጭንቀት ወይም ብስጭት ካለ እንደዚህ ጨጓራ ህመም ሊያመጣብን ይችላል ማለት ነው። አንዳንድ መድኃኒቶች እንደዚው ነንስቴሮይድ አንቲ ኢንፍላማቶሪ ድረግ የምንላቸው ና ኤቲቪ መድኃኒቶች እንደዚሁም ሌሎች መድኃኒቶች እነሱን በተደጋጋሚ ጊዜ የምንወስድ ከሆነ የጨጓራ ህመም ሊያመጡ ይችላሉ ማለት ነው። በተጨማሪም እንደዚው ኤች ፓይሎሪ የተባለ ባክቴሪያ ካለ ይህም ባክቴሪያ እንደዚሁ የጨጓራ በሽታን ለማምጣት በጣም ከፍተኛ እንትን ነው ማለት ነው። ይሄ ኤች ፓይሎሪ በጨጓራችን ንጣፍ ግድግዳ ላይ ተለጥፎ የሚቀመጥ ባክቴሪያ ሲሆን ጊዜው ካልታከም ነው ይሄንን የጨጓራ ባክቴሪያ የጨጓራ ቁስለት ሊያመጣ ይችላል ማለት ነው። እንደዚሁ ደግሞ አንዳንድ ሰዎች ላይ ወደ ካንሰርነት የመከሰት ሁኔታ አለው ማለት ነው። ሌላው ኤች ሲኤል የተባለው ንጥረ ነገር ነው ማለት ነው። ጨጓራችን በራሱ በተፈጥሮ የሚያመርተው አሲድ አለ ብለን የለ እሱ አሲድ ኤችሲኤል ነው ማለት ነው። ይሄ ኤችሲኤል እየበዛ እየበረከተ ሲሄድ እየበረከተ ሲሄድ ጨጓራችንን ፐርፎሬት ያደርገዋል ማለት ነው። ይሄ ጨጓራ አሲድ ኤችሲኤል ካልተመረተ ደግሞ ምግብ መፈጨት የሚባል ነገር የለም ማለት ነው። ጥቅሙም ምግብ እንዲፈጭ ያደርግልናል። እየበረከተና እየበዛ እስከሄደ ደግሞ ጨጓራችንን ለጉዳት ይሰጠዋል ማለት ነው። ሌላው የጨጓራ ቁስለት የሚፈጥሩ ነገሮች የጨጓራ ቁስለት እንዴት ይፈጠራል? የሚለውን ነገር ደግሞ አጠር ባለ ሁኔታ ስንመለከት ማለት ነው፣ የመጀመሪያው እና ዋነኛው የጨጓራ ባክቴሪያ ኤች ፓይሎሪ ያልነው ነው ማለት ነው። ይህ ባክቴሪያ በጨጓራው ግድግዳ ላይ ተለጥፎ የሚገኝ ሲሆን የጨጓራው ቁስለትን በከፍተኛ ሁኔታ የሚያስነሳ ነው ማለት ነው። ሲቀጥልም ከሰው ወደ ሰው የመተላለፍ ኃይሉ እጅግ በጣም ከፍተኛ ነው ማለት ነው። ይሄ የጨጓራ ባክቴሪያ። ሌላው እና ሁለተኛው የተዛባ አመጋገብ ስርዓት ካለ የጨጓራ ቁስለት ሊያመጣ ይችላል ማለት ነው። የጨጓራ ጸረ የሆኑ መድኃኒቶች ከላይ እንደጠቀስኩት ናንስቴሮዲ አንቲ ኢንፍላማቶሪ ድረግ የቲቪ መድኃኒት እንደዚሁ፣ የኮላሊት መድኃኒቶች እነዚህ እነዚህ መድኃኒቶች የጨጓራ ቁስለትን ሊያስከስቱ፣ ሊያባብሱ ይችላሉ ማለት ነው። ሌላው እርግዝና ካለ እንደዚ የጨጓራ ቁስለት ሊያመጣ ይችላል ማለት ነው። ከመጠን ያለፈ አልኮል መጠጥ እንደዚሁ፣ ሌላውም ደግሞ እንደዚሁ እድሜ እድሜ በጨመረ ቁጥር እድሜያችን በጨመረ ቁጥር የጨጓራችን ግድግዳ እየሳሳ እየሳሳ ይመጣል ማለት ነው። ይሄ የጨጓራ ግርግዳ እየሳሳ እየሳሳ መጣ ማለት ሲትሪክ አሲድ ወደ ሰውነታችን ለመግባት እጅግ በጣም ከፍተኛ እንትን አለው ማለት ነው። እና የጨጓራችን ግርግዳ እየሳሳ ይመጣል ማለት ነው። እድሜያችን በቀነሰ እድሜያችን በጨመረ ቁጥር ማለት ነው። ሌላው የአመጋገብ ሰዓትን ጠብቆ አለመመገብ ነው። የመመገቢያ ሰዓታችን ጠብቆ አለመመገብ ይኸውም እንደዚሁ የጨጓራ ቁስለትን ሊያመጣ ይችላል ማለት ነው። ሌላው የጨጓራ ህመም ምልክቶችን ደግሞ እንደዚሁ ስንመለከት የመጀመሪያው የጨጓራ ህመም ይኖራል ማለት ነው። ሆዳችን አካባቢ ምቾት ማጣት አለ ማለት ነው። በጨጓራ ላይ በደረት አካባቢ ማቃጠል ስሜት አለ ማለት ነው። እንደዚሁም ደግሞ የሆድ መንፋት አለ፣ ማስገሳት፣ ቃር ነገር ካለ ማቅለሽለሽ ወይም ማስመለስ ወደ ላይ ማለት ስሜት ካለ የጨጓራ የጨጓራችን የእጃችን መዳፍ አካባቢ ውስጥ እግራችን ላይ በጀርባችን እንደዚሁ ማቃጠል ስሜት ካለ የጨጓራ ህመም አለበት ማለት ጨጓራ በሽታ አለበት ማለት ነው። በአጠቃላይ የጨጓራ ህመም በቀላሉ ሊድን የሚችል በሽታ ነው ማለት ነው። ያን ያክል እንደዚህ የሚካበል ነገር አይደለም። ሊድን የሚችል ህመም ነው፣ በቀላሉ የሚድን በሽታ በመሆኑም ማለት ነው። እንደ ትንፋሽ መቋረጥ የመዋጥ ችግር ካለ የማያቋርጥ ማስመለስ ካለ የደም መፍሰስ ካለ የደም መጥፋት ካለ፣ ደረት፣ ክንድ፣ አንገት፣ መንጋጋ አካባቢ እንደዛው ህመም ካለ እነዚህ ነገሮች ካሉ እንደዛው ቀዝቃዛ ላብ ካለ እነዚህ ነገሮች ካሉ ቶሎ ወደ ሕክምና ቦታ መሄድ ግድ ነው ማለት ነው። ሕክምናው ምን ይመስላል የሚለውን ነገር ስናይ የመጀመሪያው የደም ምርመራ ነው ማለት ነው። የደም ምርመራ ቀይ የደም ሴልን እንደዚሁ ደግሞ ኤች ፓይሎሪ አለ የለ የሚለውን ለማወቅ ቀየዴም ሲላችን እየቀነሰ እየቀነሰ ከመጣ ይሄ ማለት የጨጓራ በሽታ አለ ማለት ነው፣ ያመለክተናል ማለት ነው። ኤች ፓይሎሪም እንደዚሁ አለ ማለት የጨጓራ ባክቴሪ አለ ማለት ግልጽ ነው ማለት ነው፣ የጨጓራ በሽታ አለ ማለት ነው። ሌላው አይነ ምድር ወይም ሰገራ ምርመራ ነው ማለት ነው። በሰገራ ምርመራ ደግሞ ኤችፓይሎሪን ቸክ የምናደርግበት ሁኔታ ነው ማለት ነው። ሶስተኛው እና የመጨረሻው ምርመራ ኢንዶስኮፒ ነው ማለት ነው። ኢንዶስኮፒ ቀጭን ቱቦ ሲሆን በውስጡ ትንሽ ካሜራ አለው ማለት ነው። መጠነኛ የሆነ ካሜራ አለው ማለት ነው። ይህን በጉሮሮ በማስገባት የጨጓራ ግድግዳን፣ የጨጓራ መቅላትን፣ እብጠትን፣ ቁስለትን እንዳለ ለማየት ይረዳል ማለት ነው። በተጨማሪም ደግሞ ትንሽ የስጋ ቁራጭ አካልን በመውሰድ ናሙና ምርመራ ለመውሰድ ይረዳል ማለት ነው። ይህ ኢንዶስኮፒ እነዚህን ነገሮች ካየን ማለት ነው። ጨጓራችንን እንዴት አድርገን ማከም እንችላለን የሚለውን ነገር ስንመለከት አንድ ሰው ጨጓራውን ለይቶ ማወቅ አለበት። ምን ስወስድ ነው የሚነሳብኝ ጨጓራዬ ምን ስመገብ ነው ወይም ምን ሳደርግ ነው የሚነሳብኝ ጨጓራ ብሎ ለይቶ ማወቅ አለበት ማለት ነው። ይህንን ለይቶ ካወቀ ሰውየው እራሱ ጨጓራውን ማከም ይችላል ማለት ነው። ግዴታ ሐኪም ቤት መሄድ የማይጠበቅበትም መድኃኒት መውሰድ የማይጠበቅበትም ማለት ነው። እንደነገርኳቸው ከላይ መነሻዎቹ ምግብ፣ አልኮል መጠጥ፣ ብስጭት፣ መጠጥ፣ ብስጭት፣ እርግዝና እንደዚህ እነዚህ አንቲኢንፍላማቶሪ መድኃኒቶች እነዚህ እነዚህ ስለሆኑ ጨጓራን የሚያስነሱት ነገር እነዛን ነገሮች ጠንቅቆ ማወቅ ነው። እነዛን ነገሮች ካወቀ በምን ምክንያት ነው ጨጓራ የሚነሳብኝ የሚለውን ነገር ካወቀ መድኃኒቱ በጣም ቀላል ነው ማለት ነው። እነዛን ነገሮች ማቆም ነው ማለት ነው። ለምሳሌ ጨጓራ አሲድ መቀነስ፣ አንቲ አሲድ ነገሮችን፣ መድኃኒቶችን መውሰድ ማለት ነው። ኤችሲኤል የተባለው አሲድ የሚበረከት ከሆነ አንቲ አሲድ መውሰድ፣ ቫይታሚን ቢቲወልፍ ቫይታሚን ቢቲወልፍ መውሰድ፣ ይህም ቫይታሚን ቢቲወልፍ ማለት ፔንሽን የተባለ ኤች ሲ ኤል አሲድ ሲያመርት ሰውነታችን ጨጓራችን ኤች ሲ ኤል አሲድ ሲያመርት ሌላ ደግሞ ፔንሽን የተባለ ንጥረ ነገር ያመርታል ማለት ነው። ይሄ ፔንሽን የተባለ ንጥረ ነገር ኤች ሲ ኤሉ እንዳይበረክት ያደርጋል ማለት ነው። ኤች ሲ ኤሉ እና ይህኛው ተመጣጣይ ከሆነ ኤች ሲ ኤሉ ምንም እንትን አያደርግም ማለት ነው። ግን ፔንሽኑ ከቀነሰ ኤች ሲ ኤሉ እየበረከተ እየበረከተ ይመጣል ማለት ነው። ስለዚህ ቫይታሚን ቢ12 ስንወስድ ፔንሲኑ አሪፍ ይሆናል ማለት ይስተካከላል ነው። ኤች ሲ ኤሉ የመብዛት መጠን አይኖረውም ማለት ነው። ይሄ የጨጓራን የሚያቃጥሉ ምግቦች አለመውሰድ ነው። ከዛ በተረፈ ደግሞ በሽታው ለይተን ማወቅ ነው ማለት ነው። በሽታው ለይተን ማወቅ። ከዛ በተረፈ እነዚህን ነገሮች አድገን በሽታው እያደገ የጎለበተ የሚመጣ ከሆነ ግዴታ ኢንዶስኮፒ በመታየት የራሳቸው የሆነ ኦፕራሲዮ ሕክምና አለ ማለት ነው። ዶክተራችንን ሐኪም ቤት ሄደን ማማከር ነው ማለት ነው። ሌላ እስካሁን ባወራናቸው ነገሮች ላይ ጥያቄ ካላችሁ ያልገባችሁ ነገር ካለ በኮሜንት አሳውቁኝ። ቀድሞ ለመለሰልኝ እንደዚህ ምላሽ ይሰጣለሁ ማለት ነው እንደዚሁም ደግሞ ተደጋጋሚ የሆነ ጥያቄ ካለ በዛ ላይ ቪዲዮ ስራበታለሁ ማለት ነው። ሰላማችሁ ይብዛ።